እንደዚህ ማድረጉ አግባብ ነው። አደይ ወደ ክፍላ ሄደች። እንዲሁም አባቷ የት እንዳለች እንዳወቋት ልከው ወደ እሳቸው እንዳመጥዋት አዝዘው፣ እንደውም እነሱ ደግሞ ይዘዋት ሄደው እንዳስረከቧቸው ማለት ነው። አባት ልምድ ነው። እንደዚህ ጨከንክብኝ እኔ እንዳልዋት ማለት ነው። ይህ መስማት አለብሽ፣ መታዘዝ አለብሽ። አሁንም እኔ ያልኩሽ ነው የምታገቢው፣ የምድርሽ ኔ ነኝ፣ ከእኔ ፍቃድ ደግሞ አትወጪም ስልዋት እሷን በጣም ተናዳ እያለቀሰች እኔ አባቴ፣ እኔ ስንት ኃላፊነት ያለኝ ልጅ ነኝ፣ ደግሞ እኔ በአሁኑ ሰዓት አንተ እንደዚህም አታደገኝ፣ አታሳቃየኝ ብሏቸው ነበር ማለት ነው። ወደ እሱዬ ፍቅር ደግሞ ምናለች ለእናትዋ ፍቅር ለእናትዋ ምናለች? እናቴ ደብና እነደብ ለምንድን ነው የቆዩት? ምን ሆኖ ነው የቆዩት ስትል እኔም ኮ ስነ የጨነቀኝ ልጅ ስነ የጨነቀኝ ምን እንደሆኑ ምን እንደሆኑ ቆይተዋል የአደይ ነገር እያሳሰበኝ ነው ስትል፣ እንዴ አሁንም የአደይ ነገር እያሳሰበኛል ትያለሽ እንዴ? ለምንድን ነው አዴ አዴ የምትይዋንቺ መቼ ነው አዴ አዴ ማለት የምታቋር ስትላል፣ እንዴ? እና ምን ለምን ከፋሽ አዴ አዴ ስላልኩ አዴ አዴ ስለልከው እንዴ፣ አልባት አቀኝ እንደዛ ሳይሆን እናቷ ግን ለምንድነው ለማትፈልገው ሰው የምድርዋት? አለች። አይ እናቷማ እናቷ ሳይድ ይለው እናቷ እኮ ናቸው ወደዚህ ቤት እንድትመጣ ያደረጉት፣ አባቷ ናቸው እንጂ ለማትፈልገው ሰው አባቱ ኃይለኛ ነው ብለው እየነገሯት እንደውም የአደይ እናትም ተጨንቀው እና ወይኔ ልጅ ል ምን ላይ ለኔ ለማየት ብለሽ መጠሽ መከራ መከራ ላይ ገባሽ። ልጅ ደግሞ የልጁ ሳያን ሰው የሰው ልጅ የሰው ልጅ እያሳቃየ ነው አሉ ማለት ነው ለዳውት፣ ምክንያቱ ዳውትም ከሱ ጋር ከሷ ጋር ታስሯል ማለት ነው ሊፈልጋት ስሄድ ጫኔ አግኝቶት ጫኔ አግኝቶት መቶት መቶት ይዞት እንደገባ እንዲሁም ከአዴ ጋር ባንድ ላይ እጁና እግሩ እንዳሰሩት ነው አስረውት ነበር። እሷ ደግሞ ዴቭዬ ለምንድን ነው እንደዚ እንደዚ እኔ እኳ አይገባኝም። ለምን መጣ መደብደብስ ምን መጣው እና ለምንድን ነው እንደዚህ ያደረግከው ስትለው አደይ እኔ ቆንጆ፣ እኔ ከአንቺ ጋር መሆን መከራውም እረሰዋለው። እኔ ጎብዬሻለው ከቤት ሳትሄዩ ያላንቺ አልሆንም ያላንቺ እኔ ሁሉም ነገር አይሆንልኝም። በቃ አይንሽ እያየው አይ ከአጠገብ የሆነሽም በቃ ትናፍቅኛለሽ እኮ እና ለዛ ነው ስላት፣ ለምንድ ነው እንደዚህ ያደረግሽው ስላት እና የምናደረግ አየህልኝ፣ ግን ጉዴ ለምንድ ነው ፍቅር ለምን እንደማልቀበልብህ ጉዴ አየህልኝ አለችው። በራስሽ እኮ ነች ለምን መጣሽ ስላይ ስላት ስላት ማለት ነው እንደዚህ ስላት እንደምናደርግ ሁሉም ፎቶ ሲያዘሩብኝ ፍቅርና ቤዛም እንደት እያደረጉኝ እንደነበረ እና ለምን ወደ እኔ አልመጣሽም ስላት አንተም እኮ በፍቅርና በቤዛ ወሬ ጆሮ ተደፍነ ነበር፣ ምንም ልትሰማኝ አልቻልክም እኮ ስትለው በቃ ይቅርታ ዴ ይቅርታ፣ እኔ እኮ ከቤት እንደወጣሽ ፍለጋ ጀምሬ ያለው ወደ ሌለ ቤት ሰው ቤት አስቀጥሬያት አለው ብላኝ እያፋላለኩች ነበር ሲላት፣ እኔም እኮ ልል ቤት ሄጄ ነበር። ከዛ ኤላ ያልሆነ ፊት ሲያሳይኝ ፊት ስነሳኝ ነው። በቃ ሁሉም ስጨለማ ስጨላልምብኝ ነው ወደዚህ የመታወት ሲላት እንዴ ኤላም ተናግሮሽ ነበር እንዴ? አላት። አይ ኤላ አላደረገኝ አላደረገ ምክንያቱ እሱ ልክ ነው እኔ እንጂ በሱ ሀሳብ ልክ ነው። እና ሁሉም ነገር ስደራርብኝ ነው እዚ ላይ የመጣሁት። እኔ አሁን ተስፋ የለኝም። ፍርሃቴ የነበረው አባቴ እንዳያገኘኝ ነው። አሁን ግን አባቴ ያገኝትኛል። በቃ አባቴ እጅ ላይ ገብቻለሁ። በቃ እኔ ጭልምልም ብለብኛል ስትለው እኔ የቆንጆ እኔ ሁሌም ቢሆን ከጎነች ነኝ ሁሌም ቢሆን ከጎነች ነች ብዬሽ ነበር አይደል? አሁንም ከጎነች ነች። ይህ ስቃይ ድብደባው፣ ምንም ምስሉ አይታየኝም። ምክንያቱም ፍቅሬ ከኔ ጋር አንቺ እያየ ስላት እኔ እኔ እኮ አይገባኝም ነበር ደብዬ ከአንተ ጋር ዘመን መጣ ስትለው እኔ ክንጎም ዳይመንድ ማለኮ ሲላት፣ እኔ አላምንም። እኔ ምን አድርጌላችሁ ይሆን እንደዚህ የምታደርጉልኝ? አንቺ ኮ መልካም ሴት ልበ ቀና ነች። ለአንቺ ያልሆነ ለማን? አንቺ ኮ ሁሉ ነው የሚወድች፣ በፀባይች ሁሉ ሰው ይወድሻል አላት። ማለት ነው ከዛ እንደዛ እያላት እያለ ወደ ከዚህ ሀገር ወይም ከዚ ከዚህ ቤት እጅሽ እጠፋለሁ፣ አይዞሽ በቃ ብን ብዬ ጠፋለሁ፣ እጅሽ እጠፋለሁ ሲላት፣ አመሰግናለሁ ደብዬ አለችው። እንደዛ ብለው እያወሩ እያለ ጫንና አለለኝ አለልኝ መጣም እያወራችሁለኝ ነው? አሁንም አፍላፍ ተገጣጥማችሁ እያወራችሁ ነው አላት። አንተ አንተ አጠገቧ እንዳትደርስ እንዳትነካት፣ ባወራትም ባላወራትም፣ ለእያንዳንዱ ሁላችሁም አባቷም ቢሆን ለእያንዳንዱ ዋጋ ትከፍሉበታላችሁ። በዚች ልጅ የደረሰው ስቃይ በህግ ትጠይቅበታላችሁ ስላቸው፣ አንተ ደግሞ ማነህ ብሎ መታው ማለት ነው። መታው ለድብ እጁና አብርታ አስሮ መሆኑ ስላወቀ መታው ማለት ነው። ውዶች ይሄ ከዛ አባትዮ መጥተው፣ ለምንድን ነው ግን በዚህ ዘመን እርሱ እንደዚህ የሚያደርጉት? አደይ እኮ ትልቅ ልጅ ኮና፣ ትንሽ ልጅ መሰሏት? እንዲህ ለምንድን ነው ያለ ፍቃድዋ፣ ያለ ውዴታዋ እንደዚህ የምታደርጉት? ጋሽ ስላ፣ አንተ ዝንበል፣ አንተ ደግሞ ማነ አሉት። እኔ ለአዴ ፍለጋ የመጣሁኝ ለአዴ ልፈልጋት ልፈልጋት የመጣሁኝ። ግን ምንድነው ያለ ፈቃዷ እንደዚህ የምታደርጉት? ግን ማወቅ ያለባችሁ ለዩ አንዳንዷ ነገር ዋጋ ትከፍልበታላችሁ፣ ስላት ስንም፣ አንተ ዝም በል አንተም፣ ይሄ ያበጠ ያበጠ ልብህ ያፈነዱልሃል፣ ይመጣልን ነጫኔ አሉ ከዛ ስሎ አባቴ ባክ፣ ይሄ ምንም የሚያቆም ነገር የለም እንግዳ ነው አባቴ፣ በአባት ሊለምንህ ለአንድ ነገር እንዳታደርስ ስትላቸው ምን አሉ? እኔ ያልኩሽን የምትሰሚ ከሆነ እኔ ያልኩሽን ከሰማሽ ሁለታችሁ ነፃ ትወጣላችሁ። ካልሆነ ግን አንቺም እሱም ወየላችሁ ስላት ማለት ነው አይ እሱስ ግድ የለ እኔማ አላደርገውም ስትሏቸው እሷ ማለት ና ጫኔ ና ብለው ጠርቶት ከዛ ለዳውት እንዲደበድጎ እንድደበድቡ ታደረጉ ማለት ነው። እዛ ላይ ጠብቋቸው አይናችሁ ከእነሱ እንዳትነቅሉ እነዚ አንድ ነገር ወይም እንደዛ ብለው አስፈራርቷቸው ስለነበረ እነሱም እየጠበቋቸው ከዛም፣ በመሀልም እየወጡ ማለት ነው እና ከዛም የባረ ኩናትም ለልልጥ ጠርተው ነይ ቡና አፍይልኝ፣ ቡናሽ ደስ ብሎኛል፣ አንድ ቀን ያጠጣሽኝ ቡና ነይ ብለው ጠርቷት፣ እሷ ደግሞ ሄዳ ቡና አፍልታላቸው፣ ቤዛ የት እንደሄደች ጠየቀቻቸው ማለት ነው እንዳላወቀች። የት እንዳለች እኮ ታውቃለች። እና እነሷም ነግረዋት ደስ ብለው እየተጫወቱ እያለ እነ ዳይመንድ እና ኩንጎ እንዲሁም አሸናፊ ደግሞ አደይ ያለችበት ቦታ አደይና ደብ ያለችበት ቦታ ሄዱ ከዛ ምን አደረገ ጫኔ ምን አደረገ የአደይ አባት ደውሎ ዊዛሀት ና እሱ እዛ ላይ ታስሮ ይቆይ ብሏቸው ስለነበረ እነሱም ጫኒ ለአደይ ይዟት ሄደ። እንዳትነካት እንዳትነካት እያለ እያለ ዳዊት ታስረዋል። ምንም ማድረግ አይችልም። ምክንያቱ እግሩ ስለታሰረ እጁም ስለታሰረ ሊያድናት አልቻለም። ከዛ እየተጨነቀ እሷ ይዟት ሲወጣ አለልኝ ደግሞ ለዳዊት እየጠበቃት እየጠበቀው ነበርና ሁለታቸው ናቸው ይዟት የሄዱት። ከዛ ጫን ኬንጎ ና የዳይመንድ ለአዴ ተከትሏት ሄደ የት ይዟት እንደሚሄድ። ኪንጎና አሸናፊ ደግሞ ለዳዊት ሊያስመለጡ ሊፈቱ ትፈቱት እግሩ ናቸው። እኔ ደህና ነኝ ለራሴ ያመልጣለሁ ብቻ ለአዴ ድሮ ስላት ለአዴ ድሮ ስላት ብሎ እየጨውያ እሱ ደግሞ ሁላቸው ተሰብስበው ወደ አዴ ይሄዱ ማለት ነው። ውዶችዬ ከዚህ ድራማ የምንማረው ለፍቅር ስንት መስዋዕት እንደሚከፈል እውነተኛ ፍቅር ምን ያህል መስዋዕት እንደሚያስከፍል ማለት ነው እና ዳዊት ና አደይ አብረው እንዲሆኑ አብረው እንዲቀጥሉ ፍቅሩ እንደምትቀበለው ተስፋ አደርጋለሁ። ምክንያቱ ስንት መስዋዕት እንደከፈለላት እንዴት እንደምወዳት እንዴት እንደሚያፈቅራት በተግባር አሳይቷታልና። እና ዳዊት በጣም ንጹሕ አፍቃሪ ስለሆነ ፍቅር በተግባር ስንት መስዋዕት እንደምከፍልላት ለሷ ብሎ ስንት ስቃይ እንደተቀበለ ምክንያቱ ደግሞ ስቃይ ደግሞ ምንም እንዳልሆነ ለሱ ምክንያቱ ለአደይ ስላየ አደይ ደግሞ እሱ ባይመጣላት ኖሮ የእነዚህ ሰዎች መጫወቻ አሁን ነበር ብላ እየነገረችው ማለት ነው። ውዶችዬ በክፍል ስልሳ ስድስት ይሄ ይመስል ነበር። በክፍል ስልሳ ሰባት እስከምንገናኝ ላይክ ሸር እንዳትረዞ፣ ባይ ባይ።